በነገራችን ላይ በዚህ በሰሞኑ የቲክታክ አዋርድስ ምክንያት በማድረግ በሰይፉና በአዶናይ መካከል የተፈጠረው ውዝግብ ስንመለከት መጸለይ ያለብን ለአዶናይ ወይ ለዩቴናት ወይ ለብሩክ ወይም ደግሞ ለሙሴ ሰለሞን አይደለም። መጸለይ ያለብን አሁን ለሰይፉ ነው። በእርግጠኝነት እኔ እየሰከስኩ አይደለም፣ እያወራው አይደለም። በትክክል መገለጽ ያለበት ጉዳይ ይሄ ነው። አሁን ችግር ላይ የገባው ቅርቃር ላይ የገባው ሰይፉ ነው፣ ሰይፉ እንዳጋጣሚ የምርጫ ጉዳይ ነው ሊሆን ላይሆን ይችላል አዶናይ ይቺን መኪና የበላት እንድሆን ሰይፉ የሚባል ነገር ይረሳል በቃ ሰይፉ ተቀባይነቱን ላንዴና ለመጨረሻ ጊዜ ያጣል ይሄን አስረግጬ ነው መነግራችሁ ማለት ነው ጋይስ እርግጠኛ ሆኜ ነው መነግራችሁ ግን ደግሞ የምርጫ ጉዳይ ነው የሰይፉም ተጽዕኖ ከዚህ በኋላ ቀላል እንደማይሆን መገመት ይቻላል ደግሞ የአዶናይ አድናቂዎች ከምንጊዜውም በበለጠ ሁኔታ እልቅ ውስጥ የገቡ ይመስላል በአትሴም ታይም ዩቴናትም ቀላል ልጅ አይደለችም፣ ተወዳዳሪ ናት። ስለዚህ በሁለቱ መካከል በጣም ከፍተኛ ፉክክር አለ። ዩቲናት አዱናይ፣ ብሩክ ኒውስ፣ ሙሴ ሰለሞን እና 26 ናቸው። ከነዚህ ከ26ቱ ዘውጎች የመወዳደሪያ ካታጎሪዎች ቀድመው የወጡት ግን እነዚህ ሁለት ልጆች ናቸው። አዱናይና ዩቲናት ናቸው። ማን ይበለዋል። ስቲል የተፋጠጠ ነገር ነው። በጣም ኮምፒቴቲቭ የሆነ ነገር ነው። ግን ደግሞ ለዩቴናት ጥሩ አይደለም። ከሰይፉ የቀረበችው ምናልባት ሰይፉ ስራውን እየሰራ ነው አዶናይም ያቀርበዋል ብላ ኤክስፔክት አርጋ ሊሆን ይችላል። እሷ ማለት ነው። ባትቀርብ ጥሩ ነበር። ቀረበች፣ እሷ ላይም ላይ ሌላ ነገር አመጣ። ራሷን ችላኮ እሷ ሻይን ማድረግ የምችል ልጅ ናት። አደለም ኢትዮጵያ ውስጥ ላለ ውድድር ለአለም አቀፍ ማለቴ ለሀጉር አቀፍ ለአፍሪካ ወክላ ለተወዳደር ነው። ግን በዚህ አመት በጣም ብዙ ሰዎች ጋር እየደረሰ ያለው ወዳት ኮንሽን አዶናይ ወይ እየቀሰቀሱ አደለም እውነተኛ የሆነውን ነገር ለማስቀመጥ ስለፈለግኩ ነው። ከዚህ አንጻር አሁን ለአዶናይ ወይም ለዩቴናት አይደለም የምንጸልየው፣ ለሰይፉ ነው። ስለዚህ ሰይፉ ይህን ያክል ብራንድ የገነባው ይህን ያህል ተከታይ፣ ይህን ያህል በዩቲዩብ ብር የሚዘግ ነው ካሉት ተከታታዮች ከሚሰራው ስራ ነው። ነቄ የአራዳ ልጅ ነው። ብዙ ልጆችን ጠቅሟል። በቻርቲነት ሰውን በመርዳት ሰይፉ ትልቅ ሰው ነው። ሰዎችን በመርዳት የምናውቀው ነው። እንደውም ስለ ሰይፉ በጣም ብዙ ያልተወሩ ነገሮች እንዳሉ አውቃለሁ። እኔ ሰይፉ ዝናውን እንዳያጣ በዚች ቅርቃር ውስጥ ማለት ነው፣ በዚች ቅርቃር ውስጥ ሰይፉ ይሄን እንዳያጣ ነው። የአዶናይ ውሳኔ ደግሞ እጅግ በጣም ብልጠት የተሞላበት ነው። ጋይስ እጅግ በጣም አሳስ፣ አስፈሪ ነው። እኔ ሶስት ጊዜ አራት ጊዜ ሞክሬያለሁ። ስለዚህ ሰይፉ ንቀት ለእኔ ያሳይተኛል። እኔን ችላ ብለኛል። አከብርሃለሁ። ከዚህ በኋላ ወደ አንተ አልመጣም፣ አም ሶሪ ነው ያለው። አይሄድም ማለት ነው። ስለዚህ ወይ ሰይፉ እንዳለ እንዳበራ ሻይን እንዳረገ እንዲቀጥል ብዙ ሰዎችን እንዲረዳ ከፈለግን ተታርቀው አዶናይ ሰይፉ ላይ እንዲቀርብ ጠብ የሚፈልግ ኢትዮጵያዊ ያለ አይመስለኝም። አዶናይን እኛ ደጋፊዎቹ አዶናይ ወደ ሰይፉ ሂድ፣ ሰይፉ ትልቅ ነው፣ አክብረዋል ክብር ስጠው። እሱ ማይገባ ነጥብ ጥሏል ነጥብ ጥሏል ባይዞ በራሱ ስራ አራቱንም አቅርቦ ነበር ማወያየት የነበረበት። እነዚህ የሚወዳደሩ አራቱን ልጆች አመቻችቶ ማቅረብ ነበረበት። አልቀርብም የሚል ካለ እንኳ አልቀርብም ማለ ብሎ ይፋ ማድረግ ነበረበት እንጂ ሰይፉ ነጥብ ጣለ። ቸልተኛ ሆኗል። ምናልባት ያለውን ልምድ ሳይጠቀም ቀርቷል። ውድድር መሆኑን ረስቷል። ትልቅ ውድድር ለመኪና የሚደረገው ክር ነው ውድድር ነው ቲክታክ ነው። ይሄን ያደረገል ሌላ ማን ማር ሶ እኔን የምጸልየው አሁን ለሰይፉ ነው ማለት ነው። ሰይፉ ነጥብ እንዳይጥል ማለት ነው። አዶና እየበላው እንደሆን ከጨዋታ ውጭ